ፍትፍቱ ፊቱ ከራቱ መብራቱ እንዴት እንዴት አድርጋችሁ አቀረባችሁተ ወንድ ቢያርሰው ሴት ቀደሰው፣ እንዴት እንዴት አድርጋችሁ አቀረባችሁታ። እናቴ ወዴ፣ እስቲ ተመልከቱት። ይህን ነጭ እጃችሁን ተቁርጥማት ደረታችሁን ተውጋት ያድናው ሴቶች። እናቴ ወዴ፣ ይህን ብስ ተጋገረች፣ ይህን ወይን የጠመቀኝ ሴት እስቲ ተመልከቱት